የሎጂስቲክሱን ዘርፍ አገልግሎት አሰጣጥ ለማሻሻልና ግቡን ለማሳካት በዘርፉ የሚሰሩ ተቋማት ቅንጅታዊ አሰራራቸውን ማጠናከር እንዳለባቸው ይነሳል። በዚህም ዘርፉን ለማዘመንና በቴክኖሎጂ የተደገፈ ለማድረግ ተቋማቱንም ውጤታማ ለማድረግ እንዲሁም በዘርፉ ያሉ ችግሮችን ለይቶ የመፍትሄ እርምጃዎችን ለማስቀመጥ የሚያስችል የምክክር መድረክ ተካሂዷል። በጋራ መንግስትና የፕራይቬት ሴክተሩ አንድ ላይ ካልሆነ ምንም ነገር ሊዘምን አይችልም። የኛ ደግሞ እንግዲህ ያው ሎጂስቲክስ የጀርባ ጠንት የደም ስር ነው ምንለው ስለዚህ እሱ ደግሞ ከፍተኛ አቴንሽን የሚሰጠው መሆን አለበት ና እስከዛሬ ብዙ አቴንሽን ያልተሰጠበት ሴክተር ስለሆነ ያንን በማሳወቅ እነሱም ደግሞ በከፍተኛ ሁኔታ እየተንቀሳቀሱ መሆናቸውን ስለነገሩን በድጋፍ አብረን ለመስራት እና አገራችን የተሻለ የሎጂስቲክስ አፈጻጸም እንዲኖራት ለማገዝ የሚረዳ ትልቅ ሚቲንግ ነው ብዬ ነው ምወስደው። በሎጂስቲክስ ዘርፉ ለውጦችም እየተመዘገቡ ሲሆን ኢትዮጵያም የተለያዩ ምርቶችን ወደ ውጭ በመላክ የተሻለ ገቢ እንድታገኝ የሚያስችሉ አሰራሮችም እየተዘረጉ ነው። የአበባውን ስራ በተመለከተ ፐርሸብሉን ና እስካሁን እንግዲህ ላለፈው 20 ዓመት 365 ቀን አንድም ቀን ሳናቋርጥ አበቦችን ከፋርም ወደ ኤርፖርት ከኤርፖርትም ባለፈ ደግሞ አውሮፕላኖችን ቻርተር አድርገን ወደ ተለያየ ሀገሮች በማድረስ አገራችን እኔ ስራ ስጀምር ከ ሀምሳ ሚሊዮን ዶላር አካባቢ ገቢ ከምታገኝበት አሁን ወደ ስድስት መቶ ሀምሳ ሚሊዮን ደረጃ እንዲደርስ የበኩላችንን አስተዋጽኦ አድርገናል። ምንም ቀን ሳናቋርጥ ትራንስፖርቱ የኩልቼን ሰንሰለቱን በተጠበቀ መሰረት ስናጓጉዝ ቆይተናል። በዘርፉ የተቋማትን የአፈጻጸም ሁኔታ የሚፈታተኑ ችግሮች እንዲፈቱ እንዲሁም ለሎጂስቲክስ ዘርፍ አገልግሎት ሰጪዎችም የመሬት አቅርቦት ድጋፍ እንዲደረግ ተጠይቋል። ማቀዝቀዣ የሚፈልጉ ጭነቶች ጋር በተያያዘ የሚሰሩት አከናዋኞች ያነሱታለ። የደረቅ ጭነት የሚባሉት ላይ የምንሰራ ያነሳናቸው ችግሮች አሉ። ለምሳሌ ርካሽ ወይም ደግሞ አፎርደብል የሆነ የፋይናንስ አቅርቦት አለመኖር በኢንቨስትመንትም ደረጃ ስፔሲፊክ በዋናነት የእቃ አስተላላፊን ብቻ አተኩሮ የሚሰጥ የኢንቨስትመንት ሽፋን አለመኖሩ በተለይ በተለይ ለኩልቼን ለሚባለው ወይም ደግሞ ፐርሸብል ፕሮዳክቶችን ብቻ ለሚያጓጉዙ ነው ኢንቨስትመንቱ ትኩረት ያደረገው እና ሎጂስቲክስ ሲባል ግን ኩልቼን ብቻ ሳይሆን አጠቃላይ የደረቅና የብትን ጭነቶችንም የሚያጓጉዙ ስለሆነ እና ሎጂስቲክስ በባህሪው አሴት ኢንተንሲቭ ወይም ደግሞ ከፍተኛ ኢንቨስትመንት የሚፈልግ ስራ ነው። ለሁሉም የሎጂስቲክስ ዘርፍ የቀረጥ ነፃ የመሬት አቅርቦት ድጋፎች በደንብ ትኩረት ተሰጥቷቸው ሊሰራበት ይገባል የሚል ሀሳብ አቅርበናል። ዘርፉ ለሀገር ኢኮኖሚ እድገት አስተዋጽኦ ስላለው በዘርፉ የሚሰሩ ተቋማት ራሳቸውን ተወዳዳሪ ማድረግ እንዳለባቸውም ተገልጿል። መድረኩ በጋራ እየተሰሩ ያሉ ስራዎችንም ለመለየት እንደሚያስችል የተገለጸ ሲሆን በሎጂስቲክስ ዘርፍ የሚሰሩ ተቋማት ለሀገር እድገት ከፍተኛ አስተዋጽኦ ያበረክታሉ። በሎጂስቲክስ ዘርፍ ላይ የተሰማሩት የመንግስትና የግሉን ሴክተር በተለይም ከሎጂስቲክስ አሰጣጥ አኳያ እየተሰሩ ያሉ ስራዎችን አገልግሎት አሰጣጥና አፈጻጸማቸውን ለመገምገም ነው የታሰበው። እንግዲህ እንደ ሀገር ስለ ሎጂስቲክስ አፈጻጸም ስናወራ ከነዚህ ተቋማቶች ውጭ ማሰብ አንችልም። ኢትዮጵያ እየተሻለ የሎጂስቲክስ አፈጻጸም እንዲኖራት ነው የምፈለገው። በዛ ዋንግል ነው እየተሰራ ያለው። በጣም ብዙ ስራዎች አሁንም ይቀሩናል። በመድረኩም ማጠቃለያ ተገኝተው ንግግር ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በተቋማት መካከል ያለው ቅንጅታዊ አሰራር መሰረታዊ ጉዳይ ነው ብለዋል። መንግስትም ሴክተሩን ለመደገፍ ዝግጁ መሆኑን ሚኒስትሩ ገልጸዋል። በቅንጅት መስራት አለብ፣ በትብብር መስራት አለብ፣ በ በመናበብ መስራት አለብ። እንደዚህ እየተሰባሰብ በጥሩ እየሰራን ያለውንና የሚቀሩንን ተግዳሮቶች እየለየን የተጀመሩ ቃል ጥሩ ሥራዎችን ማስቀጠል ያሉንን ተግዳሮቶች ደግሞ በመለየት ለመፍታት የትኛውን ተግዳሮት የግሉ ሴክተር ይፈታዋል፣ የትኛው ተግዳሮት ደግሞ የመንግስት ነው የሚለውን እየለየን መንግስትም የራሱን ሚና የግሉ ሴክተሩም የራሱን ሚና እንዲጫወት ካደረግን እኔ ተስፋ አለኝ ይሄ ሴክተር በጣም ያድጋል።